የዩናይትድ ስቴትስ የካቶሊክ ጳጳሳት ጉባኤ ምርጫ ሊደረግ መሆኑ ተገለጸ። የዩናይትድ ስቴትስ የካቶሊክ ጳጳሳት ጉባኤ በህዳር ወር አዲስ ሰብሳቢ ምርጫ ሊያደርግ መሆኑ ተገለጸ። የዩናይትድ ስቴትስ የካቶሊክ ጳጳሳት ጉባኤ እንደ አውሮፓውያን አቆጣጠር በ2001 የተቋቋመ በዩኤስኤ ውስጥ የካቶሊክን እምነት ለማጠናከርና እንዲሁም ማህበራዊና ሐዋርያዊ ጉዳዮች ላይ የሚሰራ የጳጳሳት ስብስብ ሲሆን የዩናይትድ ስቴትስ የካቶሊክ ጳጳሳት ጉባኤ በአራት ዋና ዋና የስራ ኃላፊዎችና ሀያ ኮሚቴዎች የተደራጀ ነው። እነዚህ የስራ ኃላፊዎች ከኮሚቴው ሊቀመንበር ጋር በጋራ በመሆን ለሶስት ዓመታት ያገለግላሉ። የዩናይትድ ስቴትስ የካቶሊክ ጳጳሳት ጉባኤ ከህዳር 10 እስከ ህዳር 13 በባልቲሞር ሜሪላንድ በሚካሄደው ምልአተ ጉባኤ ላይ አዲስ ፕሬዚዳንትና ምክትል ፕሬዚዳንት ለመምረጥ ማቀዱን አስታውቋል። በአሁኑ ወቅት ጉባኤውን በፕሬዝዳንትነትና በምክትል ፕሬዝዳንትነት የሚመሩት ሊቀ ጳጳስ ቲሞቲ ብርጎሊዮ እና ሊቀ ጳጳስ ዊሊያም ሎሪ የሶስት ዓመት የስልጣን ዘመናቸው የፊታችን ህዳር ወር ላይ ይጠናቀቃል። ተጠናቋል። በሊቀመንበር ምርጫው ከአስር በላይ እጩ ተወዳዳሪዎች የሚሳተፉ ሲሆን ከእነዚህም መካከል የኦክላሆማ ከተማ ሊቀ ጳጳስ ፖል ኤስ ኮክሌይ፣ ሊቀ ጳጳስ ኔልሰን ዜ ፔሬዝ፣ የቦስተን ሊቀ ጳጳስ፣ የፊላዴልፊያ ሊቀ ጳጳስ አሌክሳንደር ኬናሙና፣ በኦሪገን ውስጥ የፖርትላንድ ሊቀ ጳጳስን ጨምሮ ሌሎች ስድስት ጳጳሳት ተሳታፊ ይሆናሉ ተብሎ ይጠበቃል። መረጃው የካቶሊክ ዜና አገልግሎት ነው።